አሸብር ዲባባ እባላለሁ። ነዋሪነቴ በዚሁ ክልል ትሉ የንቦ ቀበሌ ነው። ይሄ ጎረቤ ቀበሌ ነው። ይሄ ቤት እንግዲህ የዚህ አስተዳዳሪ ሀገሪቷ አስተዳዳሪ የነበሩት የራስ ብሩ ቤት ይባላል። ይሄ እንጨት ጽር ነው። ሙሉ በሙሉ ባህር ዛፍ አልነበረም በዘመኑ በጽር ነው። ኬት ከዋደጎ የሚባል ከሌላ ወረዳ በጭሰኛ መቶ የተሰራ ቤት ነው። ከተማዋ ደግሞ አሁን ረግጣችሁ ያለፋችኋት ሊጋባ ከአዲስ አበባ በፊት እንግዲህ የአንድ ዓመት ቅድሚያ እንዳላን ነው እዛ ጋር ደግሞ የነበረው ትምህርት ቤት በጣም ብዙ ዜጎችን እና ብዙ ምሁራኖችን ያፈራው የሊጋባ ትምህርት ቤት ይባላል በየቦታው እስከ አሜሪካን ድረስ በይበልጥ ያሉት የዚህ የትምህርት ቤት ተማሪዎች ናቸው እና ስለዚህ ደግሞ ትምህርት ቤቱ በ1945 ዓ.ም ነው ምስረታው የሚለው ይሄ ከተማውና ክልሉ ከአዲስ አበባ በፊት የአንድ ዓመት አለው ከተማው ይሄ ቤት እንዲህ አልነበረም ታሪኩ አንፈራርሶ ነው እንዲያያችሁት ውስጡ በጣም ከምንም በላይ መሬቱ ወለሉ በጣውላ ነው የተገጠመው፣ እንደ ሰራሚክ በጣውላ ነው ውስጡ ብታዩት በኬንያ ወረቀት ነው የተለበጠው። ዝናብ አፈርሰው በጣም በጠንካራ የተሰራ ነው። ይሄ በቅሎ ምንም የሰው መጓጓዣዎች ነበሩ። ይሄ አሁን እንዲወዳደቀው እንግዲህ በዛን ጊዜ የነበረው ቆርቆሮ ዛሬም ብታዩት ከዛሬው እጥፍ በጥፍ ይሄ ነው የሚሻለው። አካባቢው ይሄንን ይመስላል። አቶ ራስ ብሩ ነው የሚባሉት ራስ ብሩ የአባታቸውን ስም እንኳን ራስ ብሩ ነው ይባሉት። በጅምላው ቤቱ ይሄንን ይመስላል። ይሄ ግቢ ወሳቸው ነው፣ በድንጋይ ነው። ይሄ መሬቱ ጠቅላላ ሳር ለበሰ እንጂ ድንጋይ ነው፣ ጭቃ እንዳይሆንባቸው ማለት ነው። የበቅሎ ቤትም ነበራቸው፣ በዚህ ኋላም ቤት ነበራቸው። በየሴክተር ሴክተሩ ወደ የማድ ቤቱ መሄጃ ድንጋይ ነበረ፣ እንደዚህ እንደ መረማመጃ በዚህ በዚህ ጋር ሁሉ ነበረ። ከዛ በደርግ የአምራች ማ ያገልግሎት ህብረት ስራ ማህበር ለአስራ ስድስት ቀበሌ ሲያገለግል ነው የቆየው። ከዛ እንግዲህ ያው ያለማደስም ያለመታደስም በተለያየ መልኩ ባለስልጣኖች እያፈራረሱት እናንተና ለእንጂ በደርግ ሌላ ነገር ምን ምንትን ያልሆነ ነገር የለም። ይሄንን ይመስላል ይሄም ማለት ነው።